የውይይት መድረኩን በንግግር የከፈቱት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ክልሉ ከመመሰረቱ በፊትና ከተመሰረተ በኋላ ከሰላምና ጸጥታ ጋር ተያይዞ የፌዴራልና የክልል መንግስት ሰፊ ተግባራትን ሲያከናውን መቆየቱን ተናግሯል። ከአርብቶ አደሩ የሚነሱ የሰላም የልማትና የመልካም መስተዳደር እንዲሁም የመሠረተ ልማት ስራዎችን አጠናክሮ ለማስቀጠል በተደረገው ርብርብ የፌዴራል መንግስት ድጋፍ ታክሎበት ሰላምን ማጽናት ስኬት ማስመዝገቡን ርዕሰ መስተዳድሩ ተናግሯል። አጠቃላይ ሁለንተናዊ ሰላምን፣ ልማትንና መልካም አስተዳደርን ለማረጋገጥ በሚደረጉ ጥረቶች ውስጥ እንደ ፌዴራል መንግስትም እንደ ክልል መንግስትም ከዚህም አልፎ በታችኛው የአስተዳደር እርከን ደረጃ መጠነ ሰፊ ስራዎች እየተሰሩ ቆይተዋሉ። በእነዚህ ስራዎችም ደግሞ ተጨባጭ ለውጦችን እያየን መጥተናል። በተለይም የፌዴራል መንግስት ከአጎራባች አካባቢዎች የሚመጡ ጫናዎችን ለመቀነስ ለተደረገው ጥረት የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልልና ሌሎች ጸጥታ አካላት ላበረከቱት አስተዋጽኦ ዶክተር ኢንጂነር ነጋሽ ዋጌሾ አመስግኗል። በምዕራብ ኦሞ ዞን ዘላቂ ሰላም የመረጋገጥ ተግባራዊ ሚና ከግጭትና ከሞት አዙሪት ወደ ሁለንተናዊ ልማት በሚል መሪ ቃል የውይይት ሰነድን ርዕሰ መስተዳድሩ አቅርቧል። በቀረበው ሰነድ ላይ በዞኑ በሱርማ በቤሮ በማጂ ወረዳዎችና በአጎራባች አካባቢዎች የሚስተዋሉ ዝርፊያ ግድያና ጎጂ ልማዳዊ ድርጊቶች እንዲሁም የወሰን ማስከበር ጉዳዮች በስፋት ተነስቶ ምክክር ተደርጎበት መግባባት ላይ ተደርሷል። ርዕሰ መስተዳድሩ በመጠቃለያቸው የእርስ በርስ ወንጀሎች፣ የአስተዳደር ወሰን፣ ከወርቅ ምርትና ግቢት፣ በኢንቨስትመንት ልማት፣ የውጭ ጫናዎችን በሚመለከት የተነሱ ጉዳዮችን በጋራ ተቀናጅቶ መስራት ከሁሉም ይጠበቃል ብሏል። በምዕራብ ኦሞ ዞን ዘላቂ ሰላምን ለማሳለጥ እንደ ክልል የተካሄደ ያለው ውይይት በዞን በወረዳና በቀበሌዎች በተዋረድ በተቀመጠላቸው የጊዜ ሰሌዳ በማካሄድ የአርብቶና ከፊ አርብቶ አደሩን ሰላም መረጋገጥ ከሁሉም እንደሚጠብቅ ርዕሰ መስተዳድሩ አስገንዝበዋል። የአስተዳድር ወሰን ጉዳዮች ካሉ እንደዚሁ አርብቶ አደሩ በሚንቀሳቀስባቸው አጋጣሚዎች የሚፈጠሩ ግጭቶችም ካሉ ወንጀል ሰርተው ከአንድ አካባቢ ወደ ሌላ አካባቢ ተዛውሮ ተሻግረው የሚጠበቁበት አግባብም ካለ ቅርጅታዊ በሆነ መንገድ ሁለቱ ክልሎች አጎራባች ዞኖች አጎራባች ወረዳዎች በመመካከር በመነጋገር መፍታት አለባቸው። ና እነዚህን በመሳሰሉ ጉዳዮች ላይ ይሄ ምክክር መድረክ በቀጣይነት በዞን ደረጃ ይካሄዳል። ከዛ ቀጥሎ በወረዳ ደረጃ ይካሄዳል። አልፎም በሶስተኛ ደረጃ በቀበሌ ደረጃ ተመሳሳይ ምክክርና ውይይት የተለያዩ ባለድርሻ አካላትን በማሳተፍ የሚከናወን ይሆናል። የደቡብ ምዕራብ ኢትዮጵያ ክልል ሰላምና ጸጥታ አስተዳደር የቢሮ ኃላፊ አቶ አንድነት አሸናፊ በበኩላቸው በምዕራብ ኦሞ ዞን ቀናችን ሰላም እናድርግ በሚለው መሪ ቃል በተከታታይ ዓመት በተሰራው ስራ ለውጥ መምጣቱን ገልጸው በአሁኑ ሰዓት የታየ ያለው አንጻራዊ ሰላም የበለጠ ተጠናክሮ እንዲቀጠል የጋራ ምክክር ማድረግ ወሳኝ መሆኑን ተናግሯል። ባለፉት ተከታታይ ዓመታት በምዕራብ ኦሞ ዞን በርካታ የሰላምና የጸጥታ ስራዎች እንዲሁም ደግሞ የልማት ስራዎች ሲሰሩ ቆይተዋል። በተሰሩ የልማት ስራዎች የመጡ የሰላም የማረጋገጥ እንዲሁም ደግሞ ሰላምን ተከትሎ ልማትን የማረጋገጥ ስራዎች ሲሰሩ ቆይቷል። ውጤትም ተመዝግበውበታል። መላው የአሰባሪ ኮሚቴ አባላትም የክልሉ ምክር ቤቶችን፣ ሌሎች የሚመለከታቸውም አካላት በዚህ ተገኝተው የተሰሩ ስራዎች ተጠናክረው እንዲቀጥሉ ቀጣይ ደግሞ በትኩረት መሰራት ያለባቸው አቅጣጫ የሚቀመጥበት ስለሆነ ውጤታማና የተሻለ መድረክ ይሆናል የሚል እምነት አለ። ካነጋገርናቸው የውይይቱ ተሳታፊዎች መካከል አቶ ባርዶላ ኦሊሱብኔ ከሱሩማ ወረዳ፣ አቶ ከበደ ቡርጂ ከብሔር ወረዳ በሰጡት አስተያየት በአካባቢያቸው በጎጂ ልማዳዊ ድርጊት በዘረፋና በተለያዩ ጉዳዮች ላይ ከዚህ ቀደም የፀጥታ ችግሮች ይስተዋል እንደነበረ ገልጸው በጅምር የመጣውን ሰላም አጠናክሮ ለማስቀጠል ከውይይትን ባሻገር በየአካባቢያቸው የሚጠበቅባቸውን ኃላፊነት በተገቢው ሊወጡ እንደሚገባም ተናግሯል። ትልቁ ስራ ማህበረሰቡ የሰላም ባለቤት ማድረግ ነው። ስለዚህ ትልቁ የኛ የአመራር ድርሻችንን መውጣት ያስፈልጋል። ማህበረሰቡም በራሱ በኩል መውጣት ያለበትን ኃላፊነት እንዲወጣ የማድረግ ስራ እኛ በኩል መውሰድ ያለበት ቁርጠኝነት ይሄ ነው። ህዝብ ለህዝብ ግን የተቋረጠውን መመለስ አለብን የሚል ነው መድረካችን። ከዚህ መድረክ በኋላ አሁን ወደ መግባባት የመጣን ነው። ተግባብተናል። ወደ ዞናዊ መድረክ ነው የምንሄደው። እዚሁ የተግባበነውን ዞን ላይ እንግባባለን። መፍትሄ አካል የምንሆነው እኛ ተግባብተን እኛው ነን ወደ ህዝቡ ወስደን እኛውንን የችግሩን መፍታት የምንችል